የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ ስለተከሰተው የክልሉ ወቅታዊ ሁኔታ ዙሪያ በአዲስ አበባ መግለጫ ሰጥተዋል። በአሁኑ ሰዓት በክልሉ የተከሰተው ቀውስ የሕግ ተቀባይነት በሌለው የተወሰነ የህወሀት ቡድን የተፈጠረ በኃይል ስልጣንን የመንጠቅ እንቅስቃሴ መሆኑን የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ ተናግረዋል። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የሕግ ተቀባይነት ያጣ የህውሀት አንድ አንጃ ጉባኤ አርገ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። ትግራይ ውስጥ በህዝቡ ላይ ስቃይ የሚፈጥር ሌላ ጦርነት እንዳይፈጠር ማድረግ የጊዜያዊ አስተዳደሩ ጽኑ አቋም መሆኑን የገለጹት ጌታቸው ረዳ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ህልውና የመጠበቅ ከህዝቡ በመለስ የፌዴራል መንግስትም ነው ብለዋል። እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ የሚበላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም፣ ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የእኔ ግብዣ ያስፈልገዋል የሚል እምነት የለኝ። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። የትግራይ ህዝብና ወጣት ሰላምና ልማት እየፈለገ እያለ በተወሰኑ የግል ጥቅምና ስልጣን ፈላጊዎች እንቅስቃሴ መስቀለኛ መንገድ ላይ ሆኗል ሲሉ የጊዜው አስተዳደር ፕሬዝደንቱ ገልጸዋል። ትግራይ ህዝብ መስቀለኛ መንገድ ላይ የቆምበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱ፣ የፕሪቶሪያውን የሰላም ስምምነት በመተግበር ረገድ የፌዴራል መንግስት ብዙ ርቀት ተጉዟል የሚሉት አቶ ጌታቸው ረዳ የተወሰኑ ቡድኖች በሚፈጥሩት ህገወጥ እንቅስቃሴ የትግራይ ህዝብ አደጋ ተጋርጦበታል ብለዋል። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። የፌዴራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌዴራል መንግስቱን በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን፣ ፌዴራል መንግስት በእኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንጻር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አድርጌያለሁ እያለ ትግራይን ወደሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ተፈናቃዮችን የመመለስና ታጣቂዎችን ትጥቅ የማስፈታት ስራውን በማስተጓጎል በህዝቡ ላይ አደጋ የጋረጠው ህገ ወጡ ቡድን የሰላም ስምምነቱ እንዳይተገበር እንቅፋት መፍጠሩንም የጊዜው አስተዳደር ፕሬዝደንቱ በመግለጫቸው ጠቁመዋል።